አልካም ዋጋ ከመክፈል ማይቀር ርካሽ ዋጋ መክፈል መቻል አለብንም። በደንብ አውቀን በተን መጠን ለህዝባችን የክብር መስዋዕትነት መክፈል መቻል አለብን። ዝም ብሎ ኮሰኮስ ያልሆነ ቦታ መውደቅ መቻል የለብንም። አላስፈላጊ ቦታ መገኘት መቻል አለብንም። ምክንያቱም እኛ ማንን አርበኞች ነን አይደል? እንደ አርበኛ ደግሞ ተገቢ ያልሆነ ቦታ መልቀስ መቻል የለበትም። እራሱም ማብቃት መቻል አለበትም። አንድ ሰው አርበኝነት መስመር ውስጥ ሲጓዝ ከሌላው ማህበረሰብ የተሻለ አስተሳሰብም አቅምም ብጣትም አለው። እኛ በዚህ ነው የምንረገብ። ስለዚህ ከሌላው ማህበረሰብ የተሻለ አቅም ብጣት እንዳላችሁ ተረድታችሁ፣ በዲስፕሊን የታነጻችሁ ሆናችሁ እራሳችሁን ለቀጣይ ግዳጅ ለማይቀረው የአማራ የነፃነት ትግል እራሳቸውን ማዘጋጀት ይኖርባቸዋል። መንፈስ ኮስ መድከም አያስፈልግም። ከተንፈሰስን ከደከምት ቅድም ወንድሜ እርስትልኝ እና አሪፍ ተረትን የነገራቸው ተረቱ ዝም ብሎ አለ ነው። ከመጀመሪያው ከመጀመሪያ መደራጀትና ራሳቸውን መከላከል አቅቷቸው ውሾቹ ቅድም እንደነገርን መጮህ ማለፊያቸው ሰዓት ሳይጮሁ የሆነ ቦታ ላይ ከደረሱ በኋላ እንጩህ አይሰራም። በተናጠል እንጩህ ግን በኋላ አይሰራም። ዛሬ በቃ ትግሉ ደከመን አሰለቸን ምናምን ብለን ተነጥለን ወደ ቤታችን ብንሄድ ነገ የሚመጣው ጣጣ ብቻችንን ነው የሚያገኘው ነው። የተናጠል የተናጠል ሞት ደግሞ በጣም አስቀያሚ ነው። ጠራቶቻችን እየተዘባ ሳንደራጅ እኮ በፊት መደራጀት ሳንጀምር አሟሟታችን በየአደባባዩ እየተሰጠን እንደፍየል እየተገፈፉ ነበር አይደል? ስለዚህ ነገር ወስደር መቻል አለብን። አንድነት፣ መተባበር ምን ያክል አቅም እንዳለው ቅድም በልምጮቹ፣ በእንጨቶቹ፣ በዱሎዎቹ ጸቅሽ እንደተናገረው ሁላችንም የአንድነትን ዋጋ ልንረዳ ይገባል። አለን አለን አለን አለን አለን አለን

በተለይ ይሄ ቀረርቶ ፉከራና ሽለላ ከየትም አይመጣም ከውስጣችን ያለ ግንፋታ ስሜት ከውስጣችን ያለው ለነገሩ ያለን ትኩረትን ብቻ ነው ከየትም ማምጣት አይቻልም? ማንም ከመሬት ተነስቶ ፎክር ፍ መፎቀር አይችልም የሌላ ሰው ባህል አምጥቶ መጫወት ስለማይቻል ከዛ በዘለለ በጣም ብዙ ነገር ያጣነው ነገር አለ አሁን የሁሉ ወጣት ተሰብስቦ ፉከራ በልመና ቀረርቶ በልመና ጭፈራ በልመና ሲሆን በጣም ያሳዝናል ለምንድ ነው የተካሄደብን ጠንካራ የሆነ የባህላዊ ህይወት አሉ ያ ጠንካራ የባህላዊ ህይወት ማንነታችንን ባህላችንን ወጋችንን ካችንን በዛውናታል ማለት ነው። በቀጣይ አንፃር እያንዳንዳችን እየታገልን ትግል በጣም ብዙ ብዙ ትግል በዋናነት የመጀመሪያው ደግሞ የባህላዊ ህይወት ህዝብ ማዳንም አንችልም ስለማንችል በተደረገብን በተካሄደብን የባህላዊ ህይወት መነሻ ተደርጎ ነው። ጠራቶቻችን መጀመሪያ ሲያጠፉት መጀመሪያ ባህላችንን ደብዛውን ሲያጠፉት እኛንም ለዚህ ሁሉ ነገር ሲዳርጉ መጀመሪያ ጠንጥነው የተነሱት ማንነታችን ላይ ባህላችን ላይ ወጋችን ላይ ነው። ታውቃላችሁ፣ እዚህ አካባቢ በመላ የአማራ ምድር ደህና ሽመል፣ ደህና ቀርከሃ እንኳን እንዳንስ ተደርጎ ነበራል። ዛሬ ግን እያማረጥን መሳሪያ ጠመንጃ እያነገድን ትናንት ምንም የሌለን ሰዎች ዛሬ ድስቃና ሞርተር ታጥቀና ታጥቀናል ማለት ነው። ስለዚህ ሁሉም ሰው ሊያስብ የሚገባው ከትግሉ ባሻገር ከትግሉ ባሻገር በጣም ጠንካራ ሰራተኞች መሆን መቻል አለበት። በጣም ጠንካሮች ጎበዞች መሆን መቻል አለበት። ታታሪዎች መሆን መቻል አለበት። ጠላቶቻችን እንደሚሉት ስራ አጥተን መውደቂያ አጥተን የተሰባሰቡ ሰዎች እንዳልሆንን ለማሳየት እያንዳንዳችን ውስጣችን ያለውን የተለያየውን ችሎታ አወጥተን እዚህ ጋ ማሳየት ትጠበቅብናል። ለነገሩ ስለሚጠቅመን ነው፣ ጉዞ ነው በነገራችን ነው። እኛ ውስጥ በጣም ብዙ ተሸፍረው አቧራ ለብሶ የተቀመጠ አቅም አለ፣ ብቃት አለ። ያን ብቃት ደግሞ እዚህ ጋ ወንድሞቻችን ተጣወተን ካለመድንበት ነገ ከየት የማይመጣ አገር እንረከባለን ብለን ነው እየታገልናለን። አዲስ ስርዓተ መንግስት እንገነባለን ብለን ነው እየታገልናለን። አዲስ ስርዓተ መንግስት ስንረከብ አዲስ ሀገር ስንሰራ ግን ቀደምታን ኢትዮጵያ ስንመልስ ግን ዝም ብሎ ሀገር ቆደውን ኮረብታውን ተራራውን ወንዙንና ሸለቆውን አይደለም፣ ዛሬም ስላለ ነው እሱ። በዚህ ውስጥ በጣም ብዙ የምንመልሰው ነገር አለ፣ በጣም ብዙ ነው።